ቀላል እንዲደርስ ለማድረግ እናንተም በየገጾቻችሁ ጓደኞቻችሁም በየገጾቻችሁ በማድረግ ሌሎቹ እንዲያደርሱ በማድረግ አብራችሁን ሁኑ የሚለው የዘወትር የአክብሮት ግብዣችን ነው። እንግዲህ ሁላችሁም በያላችሁበት እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ እያለን መረጃዎችን በማስቀደም ወደ ዋናው ርዕሰ ጉዳያችን እንሄዳለን። እንግዲህ የአማራ ፋኖ አደረጃጀት ጎንደር ጠቅላይ ግዛት ውስጥ ተራራው ራስኩና ክፍለ ጦር አፍራርሼ መጣው በሚል ለሰው በላ ቡድን እጁን ከሰጠ በኋላ ፕሮፓጋንዳ ለመስራት የሞከረው የአማን ጉዳይ ትክክል ያለውና የተሳሳተ የተሳሳተ ፕሮፓጋንዳ ነው። ቀድሞም ከክፍለ ጦር ፍሩ የተባረረና እንዲሁም በተበላሸ ስነ ምግባር የታወቀ ነበር ሲል የፖለቲካ ዘርፍ ኃላፊው አርበኛ ጌትነት ስመኘው ለኢትዮ ሶስት ስልሳ በሰጠው መረጃ መልክቷል። አሁን ባለው ሁኔታ ክፍለ ጦሩ በሙሉ አቋሙና እስከነ ሙሉ አመራሮቹ እንደሚገኝም ነው ለኢትዮ ሶስት ስልሳ በሰጠው ሙሉ ቃለ መልልሱ ያስታወቀው። ወደ ሸዋ ስናልፍ ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አርማው አንድ ብቻ ነውና አባላትና አመራሮቹ እንዲሁም መላው ደጋፊዎቹና የሚዲያ ባለቤቶች እዙ የሚጠቀመው አንድ አርማ ሆኖ ሳለ ተመሳሳይ አላማ የተለያዩ ቅርጾች ያላቸውን አርማዎች በማወቅም ሆነ ባለማወቅ ስንጠቀም ቆይተናል። ነገር ግን ከግንቦት አስር ጀምሮ አርማ ያለው በ መከተባ አርበኛ መከታማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚጠቀምበት አንድ አርማ ነውና ሲል አርማውን ያው የተለመደው አርማ መሆኑን ይፋ አድርጓል። ከዛው ከሸዋ ሳንወጣ ለሁለተኛ ዙር እንግዲህ በሞጃና ወደራ ወረዳ ያስለጠናቸውን አባት አርበኞችንም ማስመረቁን ነው እዙ ለኢትዮ ሶስት ስልሳ ባደረሰው መረጃ ይፋ ያደረገው። እንግዲህ ይህን መረጃ ተከትለንም የአባት አርበኞችን በዋናነት እየመራ ያለው ዋና አዛዡ አርበኛ ተሰማን የስልክ መስመራችን ላይ ጋብዘን ምክንያቱም ሸዋ ላይ የአባት አርበኞች አልተቻሉምና ስልጠናውም ከስልጠና ጎን ለጎንም ደግሞ ትግል ውስጥም በዋናነት ተሳታፊ መሆናቸው ነው የሰማነው። አርበኛ ተሰማን በዚሁ አጋጣሚ ስለ ምርቃቱ ማጠቃለያ ሁኔታም ደግሞ አጭሩ አነጋግረን ነው እንሸኘ ብለን ነው በጭ በሽል ምሽትም ወደዜጋ የደወልኩት። አርበኛ እንዴት አመሸህ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? እንግዲህ የአርበኞች ስልጠና ለሁለተኛ ዙር ነው አሁን ስራ ስልጠናችሁ የጨረሳችሁት። ከስልጠናው ጎን ለጎንም በትግል ውስጥ ዋና ተሳታፊ እንዲሁም በተወርዋሪ ኃይልነትም አብሮ መሳተፋቸውን ነው። በከላካቸው ለመረጃ የተረዳሩ እና እስቲ አንተ አጠቃላይ ስለ አርበኞቹ ስለ ስልጠናውም ስለ አርበኞቹ ያሉበትም ቁመና ብትገልጽልን። እሺ፣ አመሰግናለሁኝ። አባት አርበኛው ቁመናው አሁን ላይ ያለው ያው ከራሳ እስከ ብርቂቱ አርሳምባ ዘንቦ ከዚያን አልፎ እስከ ወገር የመዘዙ አጠቃላይ በሁሉም በሸዋ ቀጣናዎች ላይ እያሰለጠንን እያደራጀን እያስጠጠቅን እንገናኝ እንገኛለን። ነገር ግን ህዝባችን በጠንካራ ቁመና ላይ ነው ያለው። ምክንያቱም እንደ ሳምብል እኛ እያወያየን እያደራጀን አለን እንጂ ህዝቡ መከራውና ችግሩ በሱ ላይ ለአምስት ለስድስት አመታት ሙሉ መከራው ስለ ሰለቸው እና ስለታከተው ህዝባችን ያን ያህል የሚያስቸግር ማህበረሰብ አይደለም። እና ያው ማህበረሰባችን ዝግጁ ነው፣ እየታጠቀ ነው፣ እየሰለጠነ ነው። ሁለት ጊዜ አይደለም አስራ ሁለት ዙር ልናሰለጥን እንችላለን። ምክንያቱም የመንግስት የጥቁር ጣሊያን እስካለ ድረስ ማንም እንቅልፍ የሚይዘው አመራርም ሆነ አባልም ሆነ የለም። እናሰለጥናለን፣ እናስታጥቃለን። ተፋኖ ጎን ለጎን ሆኖ እየተሰለፈ ነው ያለው፣ ምሽግ ላይ እያደረ ነው ያለው። አስተማማኝ ቁመና ላይ ነው ያለ ነው። ሸዋ እንደ ሸዋ ብዙ ጠላቶች የውስጥም፣ የውጭ እንዲኖሩብንም ቢኖርብን ኖሮ ነገር ግን ከኛ ተሞክሮ ቢወስዱ መልካም ነው እያስባሉ። ምክንያቱም ሸዋ በአንድ ቀንና በሁለት ቀን ነፃ የማውጣት አቅም እንዳለው ያልተቆነጠረ ኃይል እንዳለን ጠላቶቻችንም ወዳጆቻችንም ሊያውቁ ይገባል። ምክንያቱም ቲክቶክ ላይ ቁጭ ብለው ወይ ሱቅ ላይ ቁጭ ብለው አፋር ሸዋ ጠቅላይ ግዛት እያሉ ተሚያላዝኑ ከኛ ትምህርቱን ወስደው በየሶስቱም ክፍለ ሀገር ያሉ ወንድሞቻችን በእኛ ልክ ሰርተው በቅርብ ጊዜ አማራን ነጻ ብናወጣ ብዬ አስባለሁኝ። እንዶ አንዲት ብቻ ጥያቄ ያሊዝህ መሽቷልም፣ አንድም ነገር ልጨምርና እንግዲህ አርባታ የአባት አርበኞቹ የበፊቱም ልምዳቸው እንግዲህ አማራ ሲባል በጀግነቱም የሚታወቅ ነውና ይሄ ልምዳቸውን ወደናንተ በተለይ ደግሞ ከስልጠና ጎን ለጎን ለፋኖ ኃይል ከማካፈል አኳያ ከዛ ባለፈ ደግሞ በዚህ በትግሉ ውስጥ በሚያደርጉት አስተዋጽኦ ልምዶቻቸውንም እዛው በትግሉ ሜዳ ላይ በማሳየቱ ረገደስ እንደው የታየ እንደው አዲስ ነገር ካለ እሱን ብትገልጽልኝ። አዎ፣ ትክክል ነው። ህዝባችን በጣም ጠንካራ ማህበረሰብ አለን። እንደው ዝቅ ስል እንደ ሸዋ በጣም ጠንካራ ማህበረሰብ ነው ያለን። ከብሬን እስከ ስናይፐር እስከ ድሽቃ የታጠቀ ኃይል ነው ወደፊት የሚታይ ነገር ነው። በመሰረቱ ያው ይሄ ነው ይሄ ነው ብለን በሆይ ሆይ እንትን የምንለው ጉዳይ አይደለም። ምክንያቱም የሚታይ ነገር ነው። ሊተሆነ ይገፋል ቂጣ ተሆነ ይጠፋል የሚባል ነገር አለ ምክንያቱም የሚታይ ነገር ነው። በጣም ጠንካሮች አዋጊ ያለበት የአባት አርበኛ አደረጃጀቶች ከቲም እስከ ዘመቻ ድረስ አደራጅተነዋል። በብርጌድ ሙሉ አዛዡን ታዛዡን ያውቃል። ስብሪት በተሰጠበት ቀጣና ላይ ከማንቻው እንፋን በኩል የመታገል አቅም አለው። አስተማማኝ ቁመና ላይ ነው ያለው በአባት አርበኛው በኩል። በጣም በጣም እግዚአብሔር ይስጥልኝ፣ አርበኛ ተሰማ ጸሐዳ አለ ስለሰጠህን ማብራሪያ። እንግዲህ እንዳልከው በርካታ አባት አባታ አርበኞችን የማሰልጠን እቅድ አላችሁ፣ ገና ቅድምም እግቢያ ላይ እንደነገርከን እንግዲህ ከልብንም የምናመሰግነው መሰግነው ድሉም እንደቀጠለ ነው። በሌሎችም መረጃዎችን መልሰን እንገናኛለን። በጣም እግዚአብሔር ይስጥልኝ፣ መልካም ምሽት ይሆንልህ፣ አመሰግናለሁ። እሺ ከሸዋ ቦተን ወደ አዲስ አበባ ስንመለስ ደግሞ በአዲስ አበባ ከተማ ሰሞኑን ወጣቱን የስርአት በየቤቱ ሲመዘግብ የከረመው ይሄው ገዳይ ቡድን ወጣቶችን በገፍ ወደ ማሰልጠኛ ወታደራዊ ማሰልጠኛ እየወሰደ መሆኑ ነው የኢትዮ ሶስት ስልሳ ምንጮች የገለጹት በየወረዳው በየክፍለ ከተሞቹ ባሉ ወረዳዎች የስርአት ወጣቶችን ሲመዘግብ ና የሚያስፈልገው የስምንተኛ ና የአስረኛ ክፍል ብቻ ትምህርት ማስረጃ በሚል ከወሰደ በኋላ በአራዳ ክፍለ ከተማ ዜሮ ሰባት ቀበሌ ያሉ ወጣቶችን በየቤታቸው ስልክ ምደውል ከተጠሩ በኋላ ሶስቱ ስልጠና ከከተማ ወጥታችሁ ትወስዳላችሁ ቢባሉም፣ ነገር ግን በሌሊት ታታ ተሽከርካሪ አስጠምጥቶ የወሰዳቸው ወደ ወታደራዊ ማሰልጠኛ ተቋም ነው። ስለዚህ ሌሎች ለስራ አጥ ተብሎ ልጆቻችሁን ያስመዘገባቸው ወጣቶችም ቤተሰቦችም ጥንቃቄ አድርጉ ሲሉ የመረጃ ምንጮቹ ጥቆማቸውን ሰጥተዋል። በመላው ኢትዮጵያ በሚባል ደረጃ የቀጠለው የህክምና ባለሙያዎች የስራ ማቆም አድማ አሁንም እንደቀጠለ ሲሆን የሰው በላ ቡድን ደግሞ በየአካባቢ በተለይ ደግሞ የህክምና ባለሙያውን ከዛም አልፎ ደግሞ ህብረተሰቡን ያነሳሱብናል የሚለው የህክምና ባለሙያዎችን ማፈኑን ቀጥሏል። ከህክምና ባለሙያዎቹ ባለፈ ደግሞ ትልልቅ የሚባሉ ሆስፒታሎችን በር በማዘጋት ጭምር ህሙማንን እየበተነ ያለው ይኸው ገዳይ ቡድን ህሙማኑን ከመበተኑ ባለፈ ድብደባውና አፈናው በዛው መልኩ ተጠናክሮ መቀጠሉን ገልጸዋል። ሰሞኑን ከ ከጤና ባለሙያዎች ጋር ከስራ ማቆም አድማ ጋር እንዳይቀላቀሉ በሚል መምህራንን በስብሰባ ጠምዶ ከርሟል ያለው ገዳይ ቡድን መምህራኑ ለሰብሳቢዎቻቸው ምንም ምላሽ ባለመስጠት ከህክምና ባለሙያዎቹ ጎን መቆማቸውን አሳይተው የሰው በላ ቡድን እቅድ አክሽፎበት መውጣታቸውንም ገልጸዋል። የመንግስት መስሪያ ቤት ተቋማት ተብለው የተቀመጡት ከተመደበላቸው በጀት በሰው ለሰው በላው ቡድን መሪ እንዲሁም ለሰው በላው ቡድን መሪ ባለቤት ናት ለምትባለው ዝናሽ ታያቸው 15 በመቶ እና 5 በመቶ በጀት እንዲመደቡ ተደርገው ይኸው ተግባራዊ የተደረገው መሆኑን ኢትዮ 360 ምንጮች ገለጹት። 15 በመቶ እንግዲህ ለግለሰቡ ቤተ መንግስት ግንባታ፣ የመዝናኛ መናፈሻ እና ሌሎች ሲሆኑ ለሷ ደግሞ የዳቦ ቤት ግንባታ እንዲሁም ደግሞ ትምህርት ቤት ተቋማቶችን ታካሄዳለች በሚል ሲሆን ለ15 በመቶ ለ15 በመቶ ተቋማቱ የፌዴራል ፖሊስን ጨምሮ ገቢዎች ሚኒስቴር፣ ጤና ሚኒስቴር፣ ትምህርት ሚኒስቴር፣ መከላከያ ሚኒስቴር እና ሌሎችንም እንደሚጨምሩ ገልጸዋል። እንግዲህ በየአቅጣጫው ያለው ገፈፋ ቀጥሏል። የጤና ባለሙያዎችም ቀጥሏል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘውም መፈታቱን ማህበሩ ይፋ ባደረገው መረጃ አስታውቋል። ይህንማ ሌሎች መረጃዎችን ዝ እንመልሳለን እንግዲህ የመካከሉን እናንተና እናቀርባለን ለኢትዮ 360 የደረሰው የክህደት ቡድኑ ዋና መሪዎች መረጃና የሐኪሞቹ ወደ ሙሉ ተቃውሞ መሸጋገር በፌዴራል ከፍተኛ ፍርድ ቤት አቃቢ ህግ በአቶ ታዬ ደንደአ ላይ ባቀረበው ይግባኝ ላይ ብይን ለመስጠት ተጨማሪ ቀጠሮ ሰጠ። ፍርድ ቤቱ ለአምስተኛ ጊዜ ቀጠሮ የሰጠው መዝገቡን የያዙት ዳኛ ታማዋል በሚል ምክንያት እንደሆነ ጠበቃቸው አቶ አበራ ንጉስ ለቢቢሲ ተናግረዋል። መዝገቡ የተቀጠረው መዝገቡን መርምሮ ውሳኔ ለመስጠት ነበር። ዛሬ ቀጠሮው ለአምስተኛ ጊዜ ተቀጠር ነው። ተለያዩ ጊዜ ተቀጠረ አልተሰራም እየሰባል በተለይ ደግሞ ያለመሰራቱ ዋናው ምክንያቱ ነው ያለው መዝገቡን የያዙት አራተኛ ዳኛ ታመው ወደ ጤና ስላልተመለሱና ወደ ስራ ስላልተመለሱ የሚል ይህ ነው ፍርድ ቤቱ እያቀረበ ያለው ምክንያት። በእኛ በኩልም ያው ህገ መንግስት ላይ የተቀመጠው የተፋጠነ ፍትህ የማግኘት መብታችን ባለፈው ቀጠሮ ከዚህ በፊት ከነበረው ቀጠሮ አንስተት ፍርድ ቤቱ የተፋጠነ ፍትህ እንዲሰጠት ጠይቀናል። ዛሬ ደግሞ በልዩ ሁኔታ ቤት ፓርላመንት እንደመጣና አራተኛ የሚባለውን ዳኛ ግን ያው እንግዲህ በኢትዮጵያ የፍርድ ቤቶች አደረጃጀት ውስጥ ባለ አንድ፣ ባለ ሶስት፣ ባለ አምስት እና ባለ ሰባት ዳኞች እንዳሉ አሁን ያለንበት ችሎት ባለ ሶስት እንጂ ባለ አራት እንዳልሆነና ይሄ አራተኛ ዳኛ እየተባለ በምክንያትነት እነት የሚቆጠ የሚነሳ ያለው ትክክል ላለመሆኑ ለማሳየት ሞክረናል። ፍርድ ቤቱ ግን ያው በእርግጥ ባለ ሶስት ነው ችሎቱ ባለ አራት የሚባል ችሎትን በኢትዮጵያ ፍርድ ቤቶች አደረጃጀት ውስጥ ችሎት የችሎት አደራት እንደሌለ አምኖ የተቀበሉ ሲሆን እኛ ግን በልዩ ሁኔታ ይህን መዝገብ የያዙ ሰዎች ብለውን ብለው አንስተው የታመመ ዳኛ እንዳለ በምክንያት እነታለሆ ተለዋጭ ቀጠሮ ሰጥተውና የፍርድ ቤት ትዕዛዝ ተቀብለን ወቅተናል። ሆኖም አሳምኖናል ማለት ግን አይደለም። ምክንያቱም ባለሶስት የሆነ ችሎት ባለሶስት ዳኛ ማለት ነው እንጂ አራተኛ ዳኛ አለ ተብሎ አይታሰብም። ምክንያታዊ አይደለም። ፍርድ ቤት ስለሆነ ግን መከበር ስላለበት አክብረ እና ጥቅማ ጥቅም ጥያቄን ያነሱ የጤና ባለሙያዎች ሙሉ የስራ ማቆም አድማ ካደረጉ ዛሬ ሁለተኛ ቀናቸውን ይዘዋል። ቀደም ብሎም በዚህ ጉዳይ የተማረሩ ጥቂት የማይባሉ ሐኪሞች በሌላ የሙያ ዘርፍ ተሰማርተው እንደሚገኙ እየገለጹ ነው። ለደህንነቱ ስንል ስሙን የማንጠቅሰው አንድ ዶክተር ከሐኪምነት ወደ ሂሳብ ስራ የወሰደውን የህይወቱን ጉዞ ለቢቢሲ እንዲህ ሲል አካፍሏል። ወላጆቼ መምህራን ናቸው። አባቴ ኮሌጅ ነበር የሚያስተምረው፣ እናቴ በዛ ሰዓት ሃይስኩል ነበር የምታስተምረው፣ ወንድሞቼም አስተማሪዎች ናቸው። እንዳለ ቤተሰብ በሙሉ አስተማሪ ነው እና በጣም ደስተኛ ነበሩ። ሜዲሲን ጆይን ሳደርግ ከልጅነቴ ነበር ዶክተር ነው መሆኑ ብዬ የማወራው እና እነሱም እንድማር እንዳጠና በጣም ነበር ድጋፍ የሚያደርጉልኝ። የመንግስት ትምህርት ቤት ነው ሙሉ ህይወቴን የተማርኩት፣ ግን ከዛ በተጨማሪ ማጠናከሪያ ትምህርት በማታ ተከፍሎ በግል ይሰጥ ነበረ። ከዘጠነኛ ክፍል ጀምሮ ስንሰማር ነበረ። እንዳጠና ጠና በደንብ ነው የሚመቻችልኝ። በደንብ ነበር የሚደግፉኝ እና በውጤቱም በጣም ደስተኛ ናቸው። ሜዲስን ስገባ ኢቨን የሜዲካል ስኩል ጆርኒ ላይም በጣም ሰፖርቲቭ ነበሩ እና በጣም ተስፋ ነበራቸው። ሐኪም ሆኖ ስፔሻላይዝ አድርጎ እኛንም ደግፎ የሚለው በጣም ተስፋ ነበራቸው እነሱ ብቻ ሳይሆኑ ኢቨን ከኤሌመንታሪ ጀምሮ የነበሩ አስተማሪዎቼ አድገህ አንተን የምታክመን በቃኛ እኮ አንተ ጋር ነው የምንመጣው፣ እንደዚህ ይሉ ነበር። አሁንም ድረስ አገኛቸው፣ እስቲል አታክመንም። ይሄ ዶክተር የሚለው ነገር ከዛ ጊዜ ጀምሮ ነበረና ከቤተሰብ ውጭ አስተማሪዎችም እንደዛ በጣም ሰፖርቲቭ ነበሩ። ጅማ ዩኒቨርሲቲን ተቀላቀልክ ህክምና ማጥናት እንዴት ነበር? እስኪ እዛ የነበረውን ዩኒቨርሲቲ ውስጥ የነበረውን ቆይታን አስታውሰኝ። በተለይ የመጀመሪያው አመት በጣም ከባድ ነበረ። ቀን ትምህርት አለሽ ከሰዓት፣ ጠዋት ትምህርት ክላስ ከገባሽ ከሰዓት በኋላ ላብራቶሪዎች ይኖራሉ። ማታ አብዛኛው ተማሪ ከኩለሌሊት አልፎ ነው የሚያጠናው። እስከ ሰባት ሰዓት እስከ ስምንት ሰዓት ማጥናት በጣም ኖርማል ነው ስትረስ ሌቭሉ በጣም ሀይ ነው። ከዛ በላይ ደግሞ አልፋለው ወድቃለው የሚለውንም እርግጠኛ አይደለሽም። በተለይ መጀመሪያ ዓመት ላይ። ከዚህም የተነሳ ስትረሱን መቋቋም አቅቷቸው ገና ፈተና ተፈትነው ሳይወድቁ በመሀል አቋርጠው ወደ ሌላ ትምህርት ሄዱ ሰዎች በጣም ብዙ ናቸው። ከዛ በኋላ ሁለተኛ ዓመት ይሻላል። ቢያንስ ትረጋግያለሽ። አይ ካን ዱ ዲስ። የመጀመሪያ ዓመት ላይ የነበረሽ ዱ አይ ብሎንግ ሂር የሚለው ጥያቄ በተሻለ እርግጠኛ የሆንሽ ትመጫለሽ። እየተማርክ እያለ ምንድን ነበር ተስፋ የምታረገው? ተመርቄ ሬዚደንሲ በኒውሮ ሰርጀሪ እንደምሰራ ነበር ማስበው፣ ሀሳቤ እሱ ነበረ። ስቲል አት ዛት ፖይንት እኔ ቤተሰብ ላይ ተደጋፊ ስለሆንኩ እነሱ በሚልኩልኝ ነው የምኖረው። ይሄ ኢኮኖሚክ አስፔክቱን አስቤውም አላውቅም። ስራዬ መማር ነው ማጥናት ነው ሄዶ ማከም ነው። እስከዛን ጊዜ ድረስ አትሰም ፖይንት ከቤተሰብ ድጋፍ ወጥቼ ራሴ መቻል የሚለውን ነገር እያሰብኩት አልነበረም። ሶስት ነጥብ ስድስት አምስት ነው ያመጣሁት። ከጅማ ዩኒቨርሲቲ ሶስተኛ ተሸላሚ ነበርኩ። በጣም ደስተኞች ነበሩ። ጅማ መጡ ሊያስመርቁኝ። አክስቴ ጋር ተደገሰ። እዛ ካከበረም በኋላም ድጋሚ ሁለተኛ ድግስ እነሱ ያሉበት ከተማ የሚያውቁት ዘመድ አዝማድ ተጠርቶ ተደገሰ። በጣም በደስታ ነው እንትን ያሉት ከዛ ሲዮሲ ተፈትነን ግን ቤት ቁጭ ብለን የምንጠብቅበት ጊዜ ነበረ። ሲዮሲ ውጤት እስኪመጣና እሱ ታይም አሁን ለእኔ በራሴ ቻሌንጂንግ ነበረ። ምክንያቱም ቤተሰብም ኦልሞስት በየቀኑ ነበረ የሚጠይቀኝ ውጤት አልመጣም፣ ለምን እስከዛ ስራ አትፈልግም። ይህን ምልሽ የአንዳንድ ሐኪሞች ህይወት አሁን ስለምሰማው ከተመረቁ ጀምሮ ስራ ያላገኙ የሚባሉ ሐኪሞች ስላሉ አይ ካን ኢማጂን ምን ያህል ስትረስፉል እንደሆነ ለእነሱ ስራ የጀመርክ ሌመን ፕራይመሪ ሆስፒታል። እንግዲህ መጀመሪያ ላይ በቤተሰብ ድጋፍ ስትማር የኑሮው ሁኔታ ምንም አስበኸውም አልነበረም፣ ና አሁን ራስ ስራ ይዘህ በተለይ ከቤተሰብ ርቀህ ደግሞ ሌላ ቦታ ላይ ስትሰራ እንዴት አገኘኸው? ኢኮኖሚክ ሪያሊቲውን ማሰብ የጀመርኩት ኢንተርን እያለሁ ነው። ምክንያቱም ከጅማ ሆስፒታል ተነስተን ወደ ዶርማችን ስንሄድ አልፈን የምንሄደው ሬዚደንቶች የሚሰጣቸው እንደ አፓርትመንት ዶርሚተሪዎች አሉ ና በእነሱ ቤት አልፈን ነው ደኛ ዶርም የምንሄደው። እና አያለው እዛ ሬዚደንቶቹ ልጆች አሏቸው፣ ባለትዳር ናቸው። በዛ ላይ የሚያግዛቸው ሰው ምናምን አለ። እኛ በዛ ሰዓት ስድስት ሺህ ብር ነው የሚከፈለን ለኢንተርንሽፕ ደሞዝ ተብሎ፣ እነሱ ደግሞ አይ ቲንክ አስራ አንድ ሺህ ብር እንደዚህ ነበር የሚያገኙት። እርግጠኛ አይደለሁም ግን እናውቀዋለን የሚያገኙትን እና ማሰብ ጀመርኩ፣ ላይክ እንዴት ነው እየኖሩ ያሉት? እኔ ስድስት ሺህ ብሩ እየበቃኝ አይደለም። በዛ ሰዓት ኑሯቸውን ስታይ አዳ ፖይንት አይ ዲሳይደድ በቃ ይሄ ተመርቄ ሬዝደንሲ ይጀምራለሁ የሚለውን ነገር ነው ምንም ቢሆን ኢትዮጵያ ውስጥ ሬዚደንሲ አልማርም ወደሚል ተቀየረ። ኢንተርንሽፕ ላይ ሰውጣም ያገኘሁት ሪያሊቲ ተመሳሳይ ነው። አትሊስት እኔ ገጠር ነው ያለሁት፣ የቤት ኪራይም እንደ አዲስ አበባ የተጋነነ የተወደደ አይደለም። ቤተሰብም ሳልረዳ ለራሴ የራሱ ገንዘብ አይበቃኝም። ከግሮሱ ላይ ኔት ሆኖ የሚመጣው ስድስት ሺህ ምናምን መሰለኝ። ከዛ በዛ ላይ አይ ቲንክ ሁለት ሺህ ብር ይሆን ምናምን አንድ ሺህ ብር ለቤት ኪራይ አንድ ሺህ ብር ለሪስክ አላዋንስ ብሎ ይሰጣሉ። ስምንት ሺህ ምናምን ይሆናል። ከዛ ተጨማሪ የምታገኙ የዲሲ ክፍያ ነው። አሁን እንግዲህ ስራህን ቀይረህ እንደዛ፣ ቤተሰቦች ዶክተር ነው የሚሆነው አንተም ዶክተር ነው የሚሆነው። ከልጅነት ጀምሮ ዶክተር እያልክ የምትፈርም የነበርክ ልጅ አሁን ሌላ ፊልድ ላይ ነው የምትገኘውና ወደ ሌላ የስራ ዘርፍ ያመጣህ ምንድን ነው? በኢትዮጵያ አንተን አሁን አንዳንዴ የምናስበው ነገር አለ አሁን ከዚህ አስራ ምናምን ሺህ ከሚደርሰኝ ደሞዝ ምን ያህል አመት ብቆጥብ ነው መኪና ልገዛ የምችለው? ምን ያህል አመት ብቆጥብ ነው ቤት ልሰራ የምችለው? ምን ያህል አመት ብሰራ ነው ልጆቼን ጥሩ ትምህርት ቤት ምንም ማሱ ሴንስ አይሰጥም፣ አይመጣም። እና ይሄኛው አሁን ያቀረቡልኝ ኦፖርቹኒቲ ኦፍኮርስ ህይወቴን ላሻሽልበት የምችለው አይነት እድል ላይ ይቀረበልኝ ኢቨን ከፊልዴ ውጭ ቢሆን ማስበውን አይነት ህይወት እንድኖር በተለይ ደግሞ ኢትዮጵያ ውስጥ ላገኘው ማልችለውን አይነት ህይወት እንድኖር እድሉን ስለሚሰጥልኝ አላቅማማውም። ሁላ አሁን ቤተሰብ ዶክተር ነው የሚሉ ወይስ ዶክተር ማለቱን ትተውታል? ራስ እንደ ዶክተር ነው የምታስበው እስቲል? እንደ ዶክተር ነው የማስበው እስቲል። አይ ሚስ ፕሮፌሽን እስፔሻሊ፣ አንዳንዴ ይህን ስራ ስትሰሪ ለክ ፖይንት ለስ ይሆንብሻል ሰው ከማከም አሁን ወደ ኢንቮይስ ማገላበጥ ስትገቢ ምን እያረኩ ነው ምናምን ታያለ። ኢትዮጵያ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ የሚከለክለውን ህግ የሚሽር ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል። ይህ ረቂቅ አዋጅ ምን ይዟል? ዝርዝር አለን። ዛሬ ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የሚኖራ ቤት ባለቤትነት መብት ክልከላ መሰረቱን የቆየውን የፍትሐ ብሔር ህግ ድንጋጌ የሚሽር ነው። ይህን የሚሽረው ረቂቅ አዋጅ ለሚኒስትሮች ምክር ቤት የቀረበው ከ3 ሳምንት ገደማ በፊት ሚያዝያ 23 ቀን 2017 ዓም ነበር በ15 ገጾች የተዘጋጀው የረቂቅ አዋጁ ማብራሪያ የአዋጁ መሰረታዊ ዓላማ የውጭ ዜጎችን የማይንቀሳቀስ ንብረት ባለመብትነት የሚመሰርት እንዲሁም የመብቶችን ፍቃድና ምዝገባ አስተዳደርን የሚመራ ሁሉን አቀፍ ህግ ማቋቋም መሆኑን ያትታል በዚህ አዋጅ እንዲሳኩ ከሚጠበቁ ዝርዝር ዓላማዎች መካከል የውጭ ባለሀብቶች በኢትዮጵያ የውጭ ካፒታልን ስራ ላይ እንዲያውሉ ማበረታታት ቀዳሚው ነው የቤት ልማትና ተደራሽነትን ይበልጥ ማነቃቃት የስፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢው መንገድ ማስጠበቅ ሌላው በአዋጁ እንዲሳካ የሚፈለገው ዓላማ ነው በአራት ክፍሎችና በ20 አንቀጾች የተዘጋጀው ረቂቅ አዋጁ የውጭ አገር ዜጎች የማይንቀሳቀስ ንብረት ባለቤት ስለሚሆኑባቸው ሂደቶች ቅድመ ሁኔታዎች ና አስራሮች ዝ ዝርዝሮችን አስቀምጧል። ረቂቅ አዋጁ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን ይችላል ይላል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር በመመሪያ የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች የዚህ መብት ተጠቃሚ እንዳይሆኑ ሊያግድ እንደሚችል አዋጁ ያትታል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠን በረቂቅ አዋጁ ላይ ሰፍሯል። ረቂቁ የማይንቀሳቀስ ንብረት ባለቤት ለመሆን የሚፈልግ ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ150,000 የአሜሪካን ዶላር ያነሰ ሊሆን አይችልም ሲል ቅድመ ሁኔታ ያስቀምጣል። የውጭ ዜጎች በአንድ ጊዜ ሊኖሯቸው የሚችለው የማይንቀሳቀስ ንብረት ቁጥር በመመሪያ እንደሚወሰን ረቂቁ ያትታል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር የአነስተኛ የገንዘብ መጠኑን ከፍ ወይም ዝቅ ሊያደርገው እንደሚችል በረቂቁ ላይ ሰፍሯል። ሚኒስቴሩ ይህንን ማሻሻያ ለማድረግ የቤቶች ገበያ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካኝ ዋጋን፣ የውጭ ዜጎች በቤቶች ገበያ ላይ ያላቸውን የተሳትፎ መጠን እና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶችን መሰረት በማድረግ እንደሆነ ረቂቁ ያብራራል። የማይንቀሳቀስ ንብረት ባለመብት ለመሆን መሟላት ያለባቸው ቅድመ ሁኔታዎችም በረቂቅ አዋጁ ላይ ተዘርዝረዋል። ከእነዚህም መካከል የወንጀል ሪከርድ የሌለበት መሆን የሚለው አንደኛው ነው። የማይንቀሳቀስ ንብረት ባለመብት ለመሆን የሚያ